መቼም ዶክተር እንዳትሆኑ እናደርጋችኋለን ሲሉ ሚኒስትሩ ዛቱም። በሀገሪቱ የጤና ባለሙያዎች አድማ በከፊልና በሙሉ ስምንተኛ ቀኑን አሳልፏል። ማህበራት አፋጣኝ ምላሽ እንዲሰጥ የሚያቀርቡት ጥሪም ቀጥሏል። እስር፣ መሰወር፣ ማስፈራራት፣ ስብሰባ ካቴናና ወዘትም ራብን በልተን እንስራም መተኛጣን ማረፊያ አግኝተን እናገልግል ያሉ የሀገሪቱ ሐኪሞች ከብልጽግናው መንግስት እስካሁን የተሰጣቸው ምላሽ ነው። አገዛዙ የሚያስረው ሐኪሞች ላይ የሚያቀርበው ክስ ደግሞ አስገራሚ ሆኗል። በአማራ ክልል ደሴ ቦሩ ሆስፒታል የተፈጠረውም አንድ ማሳያ ነው። በዚህ ሆስፒታል ለአንድ ሳምንት ታስሮ የነበሩ ሶስት የጤና ባለሙያዎች ትናንት ከእስር መለቀቃቸው የታወቀ ሲሆን አንድ የታሳሪዎቹ ባልደረባ ጉዳዩን ሲያስረዳም የጸጥታ አካላት የጤና ባለሙያዎችን በክልሉ ታጥቀው የሚንቀሳቀሱ ታጣቂ ኃይሎችን ትደግፋላችሁ ይህም ጥቆማ ከውስጥ ነው የደረሰን በማለት በታሰሩ በማግስቱ ነገሯቸው በማለት ነው። የጤና ባለሙያዎቹም እናንተን ጨምሮ እኛ የእናቶችንና ህጻናትን ህይወት ታደግን እንጅም እኛ እየደገፍነው አካል የለም ቢሉም እስኪጣራ ቆዩ በማለት ይህን ያክል ቀን አቆዩዋቸው ሲሉም ገልጸዋል። ከቀናት እስር በኋላ ለቀዋቸውም የብልጽግናው አመራሮች የጤና ባለሙያውን ሰብስበው የዋሉ ሲሆን ጓደኞቻቸውን ይኸው ለቀናቸዋል እናንተ ወደ ስራ ተመለሱ የሚል መጠቀሚያም አድርገዋቸዋል። እንዲህ ያለው ዛቻ ዛሬም በብሔራዊ ቴሌቪዥን ጣቢያው ኢቲቪም በሚኒስትር ደኤታው ደረጀ ድጉማ በኩል ሲቀርብ አምሽቷል። ሚኒስትሩ ላለፉት ቀናት እንደ ቅዱስ ጳውሎስና ጥቁር አንበሳ ባሉ ሆስፒታሎች በአካል እየቀረቡ ጭምር ሲያሰሙት የነበረው ዛቻን ዛሬ ደግሞ በቴሌቪዥን ደግመውታል። በእርግጥ ትናንት ሚኒስትሯ መቅደስ ዳባ እንዳሉት ሁሉም ሆስፒታሎች ስራ ላይ ናቸው ሐኪሞችም አገልግሎት እየሰጡ ነው አላሉም። ደረጄ ዲጉማም የሐኪሞችን ጥያቄ የፖለቲካ ጥያቄ ነው፣ በማህበራዊ ሚዲያ የሚመራ አውዳሜ ተግባር ነው፣ ሰብአዊነት የጎደለውም ድርጊት ነው ወዘተ በሚል ካብራሩ በኋላም ሐኪሞችን ተሳስተናል እያስባልናቸው ነው የሚለውን አክለው የትም እንዳትሰሩ፣ የህክምና ህልማችሁም እንዲመከን እናደርገዋለን ሲሉም ዝተዋል። በሶሻል ሚዲያና በፖለቲካ አክቲቪስት የሚመሩ በተለያዩ ሶሻል ሚዲያ መልእክት በማስፈራራት ሰው ወደ ጤና ተቋም እንዳይሄድ የሚያደርጉ ናቸው። በሶሻል ሚዲያ በሚመራ አደረጃጀት አገልግሎትን በማቋረጥ አድማ በማድረግ ውስን ቦታዎች ላይ አገልግሎት እንዲቋረጥ ተደረገው በፍጹም ተቀባይነት የሌለው ጉዳይ ነው። በአስቸኳይ ወደ ስራ ገበታቸው መመለስ አለባቸው። ካልሆነ ግን በመንግስትም ሆነ በግል ጤና ተቋማት ቀጣይ ለመስራትና ጤና ባለሙያ ሆኖ መቀጠልም አስቸጋሪ ሊሆን እንደሚችል በዚ ማሳሰብ ፈልጋለሁ። ዜጎች ላይ ጉዳት እንዲደርስ ያደረገው ለዓመታት እየሰሩ የጠየቁትን የሕክምና ባለሙያዎችን ምን ታመጣላችሁ በሚል ሲገፋ የቆየው አገዛዞ አሁን የተፈጠረበትን ጠንካራ ተቃውሞ ተከትሎም በየለቱ ወደ ሚዲያ በመውጣት ምዛቻዎችን እያሰማ ነው። እኔ ደረጄ ዲጉማ የተባሉት ሚኒስትርም እንዲህ በሚዘቱበት በዚሁ ወቅት የተለያዩ ማህበራት ደግሞ ለዓመታት ለወራትና ለቀናት በህክምና ባለሙያዎች በተለያየ መንገድ ሲቀርብ የነበረም ጥያቄም አፋጣኝ ምላሽ እንዲሰጠው እየጠየቁ ናቸው። የትግራይና ኦሮሚያ ጤና ማህበራትም ተጠቃሽ ናቸው። የትግራይ ህክምና ማህበር ግንቦት አስር ለጤና ሚኒስቴር በጻፍ ው ደብዳቤ መንግስት ለጤና ባለሙያዎች ጥያቄና መብት ተገቢውን ምላሽ እና ትኩረት ከመስጠት ይልቅ በተለያዩ አካባቢዎች የሀገሪቱ የጤና ባለሙያዎችን ጥያቄ እየጣሰም ተገቢ ያልሆነ እርምጃን እየወሰደ ነው ሲል አሳውቋል። እነዚህ የሙያ አጋሮቻችን ከታሰሩበት እንዲፈቱም አስፈላጊ ጫና እንዲደረግ ሲልም ለጤና ሚኒስቴር አሳስቧል። ሁሉንም የሙያ ማህበራትና የጤና ባለሙያዎች ችግሮችን መፍትሄ ለማበጀትም ግልጽ እና ሁሉን ያሳተፈው ውይይት እንዲጠራ ጠይቋል። በተመሳሳይ የኦሮሚያ ሐኪሞች ማህበር በበኩሉም ግንቦት 11 ባወጣው መግለጫ የጤና ባለሙያው የሚገባውን ለመስጠት የሀገሪቱ ኢኮኖሚ አይፈቅድም ቢባል እንኳን እየተራበ እንዳያገለግል፣ እየተጠማ እንዳይማር፣ እየታመመ ማስታገሻ እንዳያጣም የሚያደርግ የኑሮ ሁኔታ እንዲፈጠር ለሲታገል ቆይተዋል ሲል አስታውሶ፣ አሁን እነዚህ ሁሉ ያጣበት ሁኔታ ላይ ደርሷል፣ እናም አስቸኳይ ምላሽ ይፈልጋል ብሏል።